እሬቻ በሰላም ማለፉ ደስ ይላል። በቃ እኔ እንደ ሀገር አሁን የተረዳሁት እየበሰልኩም ያለው ነገር ምን ላይ ነው? እሬቻ የኦሮሞ ባህሌ ነው አለ ማክበር ይችላል፣ እንዳልኳቸው አሸንዳ ለአክበር ካለ ማክበር ይችላል። ጨምበላ ላይ ኢትዮጵያ ላይ ይከበራል። ባህል ነው ካለ ያስተሳስራል እንጂ ያጣላ ያስተሳስራል። ባህል ያስተሳስራል እንጂ ሊያጣላን አይገባም። ስለዚህ አንዱ ደስታውን ሲገልጽ የምታቆርፍ ከሆነ ያው ምቀኝነት ነው፣ ቅናት ነው፣ የበታችነት ስሜት ነው። የሆነ ሰው በዓሉን ስላከበረ እማቆርፍ ከሆነ በቃ የእኔ ችግር ነው ያለው ማለት ነው። ስለዚህ ይህንን ነገር ማስተካከል አለብን። ስ አንዱ ያመነበትን ማድረግ አለበት። ስ እሬቻ ባዕድ አምልኮ ነው እና አምልክልኝ አለ እንዴ? አምልክልኝ ያለ አለ? እሬቻን አምልክልኝ ያለ ኦሮሞ አለ? አላለም። ምን አገባ? ለምን ሲሆን አይውል? አሁን እሱ ምን ዓለም ላይ እኮ በዞንም የሚያመልካል እንደ በላም የሚያመልክ በጥጃ የሚያመልክ ባለበት እሬቻ ዋጋ ሄዶ ዋቀዩ ብሎ እግዚአብሔር አምላክ ለሚቀጥለው ዓመት አድርሰን ማለት እኔ ክፋት ነው ብያለሁ። አስብ አዶ ዶክተር ቶሎሳ በፊት ብለዋል ሰምቻቸዋለሁ በደምብ ግን ዶክተር ቶሎሳ የዛ እምነት ተከታይ አይደለም የዛ እምነት ተከታይ አይደለም። ተግባባል? የዛ እምነት ተከታይን ብትጠይቀው ደግሞ ሌላ ነው የሚለ። ስለዚህ አይ ቲንክ የእምነቱ ተከታዮች ኤክስፕሌን ሲያደርጉ ሙር ትርጉም ይሰጠዋል። አሁን ለምሳሌ ስለ እስልምና እስልምና ሲያወራው ሙር ትርጉም ይሰጣል። ስለ ኦርቶዶክስ ኦርቶዶክስ ሲያወራው ሙር ትርጉም አለ። ጴንጤ ጴንጤ ሲያወራው ሙር ትርጉም አለ። ተግባባል? ሌላው ሲያደርገው ግን ነጥብ ለማስጣል ነው የምናወረው። ሁላችንም ነጥብን እንዘርፈዋል፣ ነጥብ ታስጥላል። ስለዚህ ይሄ ነገር ያለ ነው፣ መነጋገር አለብን። ምንም ችግር የለብኝም፣ እኔ በመነጋገር አምናለሁ። ማንም ሀሳቡን ቢገልጽ ደስተኛ ነኝ። ሀሳብ ታፍኖ የሚቆይ አይደለም። ኢትዮጵያ ላይ ወደፊት እየሰለጠንን ስንሄድ፣ እውነቴን ነው የምላችሁ፣ ሃይማኖት ውይይት፣ የፖለቲካ ውይይት ይኖራል። ጊዜ ፈጅብናል። በጣም ብዙ ጊዜ ፈጃል። በጣም ያልተነኩ አጀንዳዎች ናቸው፣ አልተነኩ። በተለይ ፖለቲካና ሃይማኖት ኢትዮጵያ ላይ ያልተነኩ አጀንዳዎች ድንግል አጀንዳዎች ናቸው። መነካት የለበትም ብሎ ብሎ የሚጠብቅ ሰው አለ። ሊደባደብ፣ ኮረንቲ ሊዝ፣ እገላለሁ የሚል አለ። ያልተነገረበት ነገር ስለሆነ፣ ስለዚህ ፖለቲካና ሃይማኖት በደም ተደርጎ ኢትዮጵያ ውስጥ መፈትፈት አለበት፣ መነገር አለበት፣ መተቸት አለበት። አብሊቭ እንዳ አሁን ለምሳሌ የሆነች ልጅ መጽሐፍ ቅዱስ ስጣፍ ቅዱስ ስትቀዳ አይቻለ። መጽሐፍ ቅዱስ ሲቃጠል ደንታ ይሰጣቸው፣ ምንም አላሉ፣ ምንም ደንታ። መጽሐፍ ቅዱስ ሲቃጠል ጉዳያቸው አይደለም። እስቲት ታምረ ማርያምን አቃጥል ይመቱላል። ጀነሴ ጀነሴ ታምረ ማርያምን አቃጥልና ሩዋንዳ ነው የሚያደርጉልህ። ስለ መጽሐፍ ቅዱስ ስለ ዋናው ጌታ ስለ ዋናው ነገር ሲደረግ መጽሐፍ ቅዱስ ሲቀደድ ምንም አይሉ። አሁንም የምናገረው መጽሐፍ ቅዱስ የቀደድሽው ልጅ ስሚ መልእክቱን አደርሶላት፣ እኔ እግዚአብሔር ልቦና ይስጥሽ ነው ብለው እግዚአብሔር ወደ ቀልብሽ ይመልስሽ ባለማወቅሽ ነው የምትቀጅው ማናችሁም እንደዚህ የምትቀዳድዱ ሰዎች እውቀት አይደለም ካለማወቅ የሚሆን ነው እኔ አልጠላሽም በተአምር ከፍለሽኝ አልጠላሽም ግን እግዚአብሔር አምላክ ልቦን አይስጥሽ መጽሐፉን ከምትቀጅው ከፍተሽ አንብብ ከፍተሽ ካነበብሽው እውነቴን ነው የምልሽ ትድኝበታለሽ ትድኝበታለሽ እና የማይናገር የማይጋገር ስዕል ሰው ይጣላበታል። የሚነበብና እውቀት የሚሰጥ በመንፈስ ቅዱስ የሚያድስ መጽሐፍ ቅዱስ ሲቀደድ ግን ምንም አቴንሽን አይሰጥ። ሃይማኖት ማለት ያ ነው። ሃይማኖት ለሚወደው ስዕል ምናምን ምናምን ጓገጭ ይላል። ግን ለሚቀደድ መጽሐፍ ቅዱስ ቀዳ ስታቃጥለው የሚያሳይ ማሳየት ስለማልችል ነው ያንን ስታደርግ አንድም ሞቱ እንዴት መጽሐፍ ቅዱስ ተገደደ ብሎ የሚቆጭ የኦርቶዶክስ ወንድሞች አላየሁም። አረንሲ በአንድ ቀን የማትታወቅ ልጅ በአንድ ቀን ቫይራል አስወስደው ቤቷ ድረስ ሄደው ካልገደልን ሲሉ የነበሩ መጽሐፍ ቅዱስ ሲቀደድ ግን ደንታ የሌላቸው ሰዎች አይቻለሁ፣ እና እንተዛዘበ ያስተዛዝባል። ማለት ያስተዛዝባል። ስለ መጽሐፍ ቅዱስ ምንም ደንታ የላቸው ሲቀደድ ሲቃጠል ቢውል ምንም አይመስላችሁ? ለምን? ስለማታነቡት ማጆሪቲ ስለማያነብ እንደዛ አደረገ ያ። ስለዚህ ይህን ነገር አስተውሉ ለማለት እኔ አሁንም የምናገረው ምንድን ነው፣ በመቅደድ ምናምን ጥሩ ነገር አይደለም። አትቀዳደዱ፣ ጥቅም የለው። ሃይማኖት በፍቅር ስታስተምሩት በጣም ደስ ይላል። በእል በምናምን ከሄዳችሁ ግን ምንም ለውጥ አይመጣም እና መጽሐፍ ቅዱስ የቀደድሽው ልጅ እውነቴን ነው የምልሽ ጌታ በፍቅሩ ይመልስሽ አለማወቅሽ ነው ያወቅሽው ጊዜ እንደ መጽሐፍ ቅዱስ የምትከተየው ነገር አይኖርም እኔ ምንም ክፉሽን አልመኝም ምንም በፍጹም የሚሰሩትን አያውቁምና ይቅር በላቸው